ያ ሁሉ ጊዜ ያው መቼም እግር ኳሱ እንደሆነው ነገር የእኛ አትሌቲክስ ወደዛ ነው የሆነ ያለው እና አሁን ዓለም በስልጠናው እንደ ድሮ አደለም ኳሱ ከኛ ያችን ወጣው የዓለም ላይ የሚደረገውን የእግር ኳስ ስልጠና ስላተከተል ነው አደለም እና ሩጫውም ደግሞ አሁን ሀቁን ካልተናገረ እና እውነቱን ካላወጣን እንደዚህ አንድ ላይ እንደዚህ ነው፣ እንደዚህ ነው። መካ ከሰጠ ነው ገና 10 ዓመት 20 ዓመት ሊቆጥር ነው ውጤት ሳይመጣ አለም ላይ ሐቁ እውነቱ ነገር ስልጠናው አፕዴት ሆኗል። ስልጠናው ሌላ ሆኗል። ድሮ የኢትዮጵያ ሰልጣን የነበረው ስታይል ነው እስካሁን ያለችው። አለም ላይ ያየ ነው። አሜሪካኖችም አውሮፓኖችም ከኢትዮጵያን ጋር ሲገጥሙ አንድ ሆኖ ነው የሚመጡት። እኛ ብዙ ነን ስትሬንግ ግዛቸው ጠንካራ ነው። ፓወር አላቸው። ኢንዱራንሱን አላቸው ተከትሎ ይሄዳሉ። ደረታቸውን ነፍቶ ፊኒሺንጉን ይሄዳሉ። እየሳ አሁን ግል አንዱ ነው። እዚያ ያደረገው ግሩፕ ወርክ አልጠይቅ እና አለም ላይ ስልጠና አሁን ያለው ጂም ውስጥ ነው። አምሳ ፐርሰንት እያለቀ ያለው ስትሬንግስ ፓወር የእጅ ድንዛዜ የእግር ድንዛዜ የሚባለው ነገር ጂም ውስጥ አልቆን መጡ። አምሳ ፐርሰንት እዚህ ስልጠና የዛሬ ዓመት አንስቼ ነበር ይህ ነገር እና አይ እኛ እንደዚህ እየሰራ ነው እንደሰራ ነው ኖ እየወደቀ የሚያሳይ ነገር ምልክት ነበረ እና ገና ወደፊት ማጣሪያ የማያልፍ ቡድን ሯጭ ነው የምናገኘው ምክንያቱም ጠንካራ አለም ላይ ስራው ተቀይሯል። ይህንን ፌዴሬሽኑ ለምንድን ነው አምነው ስልጠናው ነው ብሎ ማያምነው ነው የእኔ ጥያቄ። ልክ ነህ ላድርግ፣ ያንተ ነው። ያ ይሄ አሁን ላይ ብዙ ችግሮችን የስልጠና ችግሮችን የምናይበት አሁን ልጆቹ ላይ የምናየው ነው። አሁን በፊት ከነ ሀይሌ ቀነኒሳ ጊዜ የነበረውን የእነሱን ፓወር ታየዋለ። ተቀየረ ደግሞ ስል እነሱ ደግሞ ወደ ማራቶን ሲሄዱ ይሄ በተለይ እንትና ሞፋራ የመጣበት ጊዜ ታየዋለ። ሞፋራ የመጣበት ሰዓት አውቶማቲካዊ ሁሉን ነገር ልክ አሁን እንዳልከው ትሬኒንጉ በአየር የውጭ እንትኑ እየተሞላ በድንኳን መሰል በተለያዩ እንትኖች ውስጥ መሰራት ተጀምሯል። አሁን ከዛ በኋላ ይመጡት የእኛ ደግሞ ኢንዱራንስ በጣም ፐርፌክት ነን። ስትሬንግስ እና ኢንዱራንሱ በጣም ስትሬንግዝ ነው። ስትሬንግዝም ይሰራል፣ ግን ሁሉ በየግሉ ነው። አሁን እንደ ናሽናል ቲም ትሆን ተብሎ ለስትሬንግ የእጅም የእግር መደንዘዝ የእጅ መደንዘዝ ስራዎች ብዙ ጎለዋል። ከዛ ጊዜ አሁን ከሞፋራ ጊዜ ጀምሮ አሁን ሞፋራ ይሄ በጣም የተለየ ስፒድ ትሬኒንጎች ማት እንትኖች አሉ። አሁን የእኛን ልጆች የሚበልጠው የነበረው ምንድን ነው? እሱ በዙር ተደፋፍሮ ያው እንትኑ ስለጠፋ ዙር የሚሄድ ጠፋ እንጂ አሁን የሚሄድበት በፊት በኛ ጊዜ ወይም ደግሞ ከነ ሀይሌና ቀነኒሳ ጊዜ የሚሄደው ስፒድ ዝቅ ያለ ነው የሞፋራ ጊዜ ሞፋራ የነበረበት ጊዜ ልክ መቶና ሁለት መቶ ላይ እዛ ላይ ካደረስከው ማንንም እሱ ብቻ አይደለም ነጮች ሁሉንም ከድሮ ጀምሮ ጠንካራ ናቸው መቶ ሜትር ድረስ ይዛቸው ከመጣ አታሸንፋቸው በዙር ነው የምታስለቅቃቸው አሁን በጋፕ ነው። ድሮ አንዱ አንዱን ይረዳል፣ ከዛ በኋላ ተስፈንጥሮ ይሄዳል። ያ ለመድረስም አይደለም ፊኒሽንግ ለመሄድ ቀርቶ ሌላ ነገር። ከዛ ጀምሮ ግን የመጣው እንትኑ ተቀየረ፣ ስታይል ተቀየረ። ትንሽ ጎበዝ ሆኑና እንትን ላይ ለንደን ዓለም ሻምፒዮና ላይ መጡ እነ በተለይ ብዙ ጊዜ የኛ ሀገር ላይ ለውጥ የሚመጣው የሚመጡት በአምስት ሺህ ነው። ከዛ ነው ወደዛ ወደ አስር ሺህ የምትሄዱ እኛም አምስት ሺህ ላይ አዳዲስ ልጆች የሚመጡት አምስት ሺህ ላይ በወጣት ብቅ የሚሉት ከአምስት ሺህ ነው። በፊት ስምንት መቶ ምናምን እንደዚህ፣ አሁን አሉ ሺ አምስት መቶም አሉ። ግን የእኛ ሯጭ ትልቅ ሯጭ ነው የምትለው ልክ ብቅ ሲል በወጣትነቱ በአምስት ሺህ ሜትር ላይ የሆነ ነገር ያሳያል። የዛን ጊዜ እዛ ላይ ተረባርበው የተለያየ ትሬኒንግ ይሰራል ማድረግ፣ ሰዓቱን እያሻሻለ ይሄዳል። አሁንም እንደዛ አይነት ይመጣና ጥሩ መጥተው ነበር ለንደን ዓለም ሻምፒዮና ላይ እነ ሙክታር እድሪስ የኦሚፍ ቀጀቻ ሰሎሞን ባረጋ ገና እንትን ነበረ። የዛ ሰዓት የነሱ ፓወር ሞፋራን አስቀርም፣ ጥሩ አመጣጥ መጥተው ጥሩ በቃ ጥሩ ተቀብለን ነበረ። አምስት ሺ ከዛ አስር ሺ ይሄዳል። ያንን እንትን አለ፣ ግን የዛ ሰዓት መጡ፣ አሸነፉት። እሱ ከትራክ ኦልሞስት አስወጡት ማለት ትችላለህ። በጣም ቆንጆ አካሄድ ሄዱት። በኔክስትም እንትን ዶሃ ላይ አለም ሻምፒዮና ላይ ዶሃ ላይ ነው ዶሃ ላይም ያ ወርቅ ድጋሚ አመጡ በአምስት ሺህ አሁንም እንደዛ እነ ሰሎሞን ባረጋ እየተጠጉ መጡ። አስር ሺህም ደግሞ ሰሎሞን ባረጋ ከሪዮ ኦር እንተን ላይ ደግሞ እሱ ወርቅ አመጣ። በኦሎምፒክ የእንትናቸው ቆንጆ ሰዓት ነበረ። የእንትናቸው የሚሰሩት የእጅ የድንዛዜ የእንትን የእግራቸው ስትሬንግስ የመጨረሻ በተለይ ዙር ሄደህ የመጨረሻ የመፈንጠቅ እንትን እሱ ጥሩ ጥሩ መጥቶ ነበር። አሁን ላይ ግን የድሮዎቹ እነሱም እያቃታቸው ነው። አሁን እዚያ አሁን ቶኪዮ ዓለም ሻምፒዮና ላይ ተ እንደሆነ መቶ ሜትር ግን ጉዳፍ መቶ ሜትር ላይ የገቡ ነው የሚሸነፉ ሰለሞን ባረጋ መቶ ግን አሁን እንዳልከው አዲስ ልጅ እንትና ቢኒያም ጎበዝ ነው። አምስት ሺህ ላይ በጣም ልጅ ነው፣ በጣም ልጅ ነው። ጥሩ እንዳልከው አምስት ሺህ ላይ እየመጣ ነው። አስር ሺህ በጣም ጥሩ ሰዓት አለው። አሁን እሱን የመሰለ ደግሞ ሁለት ሶስት መኖር አለበት። አትሊስት አሁን እሱ ብቻ ነው እንደዚሁ የሚታየው። አሁን እንትና ሰለሞን ባ እኔ እንጃ የሚመስለኝ አይመስለኝም። አሁን የሚመጣ ትራክ ላይ የሚመጣ የሚፍ ቀጀርቻም እንዲሁም እንትና ትራክ አሮጡም እያሉ ነው። እነዛ ሁላ ወደ ሮድ እና ወደ ማራቶን ነው መሄድት። አሁን ትራክ ላይ ሊጠፋ ነው። አሁን ቅድም ያልከው ነገር ሊፈጠር ነው። ስለዚህ አሁን ልጆችን ከአካዳሚ ጀምሮ ያሉትን መሰብሰብ አይጠፋም። እንትን ብቻ ኮኦርዲኔት አድርጎ የነዛን ማሰራት ብቻ ነው ያ። ይህንን ፌዴሬሽኑ ግንዛቤ አግኝቷል ወይ ለማለፍ ፈልጌ ነው ያው፣ ጋዜጠኛም አማንም አለን። ኤግዛክትሊ አሁን እኛም እናስበው አስተሳሰብና አለም ላይ ያለውን ካላወቅ ነው ልክ እንደ እግር ኳሱ ከእጃችን ያመልጣል ማለት ነው። እጅግ በጣም ልክ ነህ። በጣም ጥሩ እኮ ሀሳብ ነው ይሄ አሁን ማሰብ አለባቸው። አሁን ላይ ነው የራሳቸው። አሁን ይሄ እንትኑ ፌዴሬሽኑ የራሱ ጂም ሊኖረው ይገባል። የጂም ስራ እዛ ሁሉን ነገር ያካተተ ስራ መሰራት አለበት። ናሽናል ቲም ትልቅ ለእግር ኳሱም ለሩጫውም የሚሆን ሩጫ፣ ችግር የለም ኢንዱራንስ ለመስራት ጫካም አለ ትራክም ላይም ጥሩ ትራኮች አሉ እዛ። የተሰራ የጂሞች ጂም ግን ከድሮ ጀምሮ የሌለ፣ ሁሉም በየግሉ ነው የሚሰራው። ያንንም ሰብስቦ ራሱ ናሽናል ቲሙ መኖር አለበት። የጂም ጂምናዚየም ሊኖረው ይገባል ይህንን ነገሮች ለማስተካከል ከዛ በኋላ ቴክኖሎጂ ጋር ከውጭ ካለው ቴክኖሎጂ ጋር እየተግባባ የጎደለውን ነገር እያሟላ መሄድ አለበት። እንዳልከው አሁን ያሉት አሁን ነጮቹ እኮ አስራ ሁለት ቤት እየሮጡ እስከ መጨረሻ አታስለቅቃቸው ትቃጠላለን። እነሱን አስለቅቃለሁ ብለህ ኖክ አውት ነው የምትሆነው። ምንም መቋቋም ማትችል አሁን ያለው ላይ በአሁኑ ባላቸው ኮንዲሽን ላይ ሞር መሰራት አለበት። በተለይ ስልጠናው ላይ በጣም በጣም መሰራት አለበት። ለምን ሃይ ስኩል ላይ እየተሰራ ያለውን ስራ ታውቀዋለህ አንተ። አሁን አንድ ሃይ ስኩል ያለው ጂም ኢትዮጵያ ሀገር የላትም። አንድ ሃይ ስኩል እጅግ በጣም እኔ አሁን ኒውዮርክ እያለውና ስቲል እዚህ ሚኔሶታ ኒውዮርክ እያለው አን ማስተር ስኩል ምናልባት ይሄኛው እዛ ነበርኩኝ። እዛ እግር ኳሶቹ ሻምፒዮን ናቸው፣ ሩጫም እንደዚህ ናቸው። ጂም አንዱ ክራውድን እንኳን እንዳይፈጠር በጣም ወደ አራት አምስት ጂሞች ነው ያለ የተለያየ እንተን ያለ ሃይ ስኩል ነው የምነግረው፣ ሃይ ስኩል ነው። አሁን እሱን ሳይ ተስፋ ቆርጣለሁ። ኢትዮጵያ እየሰጡን ያለው ምክንያት ብዙ ችግሮች አሉ። ብዙ ችግሮች አሉ። በኋላ ላይ እንደመለስበታለን እንጂ ወደ ሚሊም እኔ አሁን ከሚሊ እንደው አንተ እንደፍሮ የመናገር አቅሙን ባይኖረኝ ማለት ነው። እንደው ጥያቄው ወደዛ ስላስተላለፍከው ነው እንጂ ወደ አንተ ነበርኩ መዝሙሬ ያው የጋራ ጉዳያችን ነው ብዬ ነው። እና ምን ብለ ነበር መሰለ በተለያዩ ጊዜያት በምንሰጣቸው ቃለ ስፖርቱ መመራት የሚገባው በስፖርቱ ባሳለፈ ሰው ነው ብለህን ነበረ። ይህን አስተያየት ሁልጊዜ ታነሰዋለ። ግን ይሄ ችግር እንደውም የመጣው ሀይሌ ነው። የናሽናል ቲሙን ነገር ለቆት ፈታ እንዲል አድርጎት ማለት ነው። ሁሉም በፈለገው ስራ ብሎ የጀመረው ከዛ በኋላ እንግዲህ፣ የውል በአለም ላይ ሀይሌን የሚያክል ሰው አትሌቲክስ ፌዴሬሽንን መርቶ ቻሌንጁን መቋቋም አቅቶት ለቀቀ። ከዛ እንግዲህ እናንተ ራሱ አሁን ሳውዝ አፍሪካ ስትሄዱ ምን ነበር ያሏችሁ? ነፍሳቸው ኒማር ኒልሰን ማንዴላ ዌሪዝ ደራርቶ ነበር የሚሉት አንድ የአፍሪካ ትልቅ እንቁ የሆነ መሪ የነፃነት ታጋይ ደራርቱን የጠየቁበታል። ደራርቱን መጣች አልቻለችም። አሁን ስለሽም መጣ ምንድን ነው መሰለ ማስተዳደር እና ስፖርቱን በስፖርተኛ ሲመራ ልክ ነው፣ ጥሩ ነው። ግን የማስተዳደር አቅማቸው እኔ ጥሩ ነው ብዬ አላስብም። አጠቃልሏለሁ። ጥያቄ ለዚህም ማለት ነው። የኢትዮጵያ አትሌቲክስ ቡድን አሰልጣኞች ኤርፖርት ላይ ተደባደቡ። እንደ እግር ኳስ የመልስ ጨዋታ ብለው ቶኪዮም ሲገቡ ቀጠሉ። እነዚያ አትሌቶች ምን አይነት አትሌቲክስ ብዙ ጊዜ የእናንተ እኮ ቲም ስፕሊት እኮ ነው ትልቁ ነገር። አብራችሁን የምትበሉት፣ አብራችሁን የምትሉት ትጫወታላችሁ። እያንዳንዱ ያንተን ደካማ ጎን ከማጎን ለመዝሙሬ የመዝሙር ደካማ ጎን ለእኔ ምናምን እያልን እየተራረምን ከስልጠናው በተጨማሪ እናንተ ራሳችሁ በቅንነት የምታሳልፉበት ነገር ነበረ። አሁን ግን እኔ እንደውም እንደማስበው የኢትዮጵያ አትሌቲክስ ውጤት መጥፋት ትልቁ ችግር አትሌቲክሱ ቀኝ ግዛት ተገዝቷል ብዬ ነው የማስበው። ሁለት ትልልቅ ተቃምራት ድርጅቶች አሉ። ማኔጀሮቹ ለነሱ ይሰራሉ። ከዛ በኋላ ላሰልጣኙ፣ አሰልጣኙ ባሎቻቸው ናቸው። ቅድም እንዳልከው የሚፈራ የሚደማት ሰው የለም። እኔ ካንተ በልጣለሁ መዝሙሬ ከንተና ይበልጣል ብለን ፉክክሩ የመከባበር ባህሉም የለም። የኢትዮጵያ አትሌቲክስ ቀኝ ተገዝቷል ብዬ ነው የማስበው። እስቲ እንግዲህ እንዳልከው በዛ ሰዓት በአመራ አሁንም አመራሩ ላይ አይደለም ችግር። አመራሩ እርግጥ አጋዥ ያስፈልጋል ማለት ትልልቅ የተማሩ ሰዎች በዙሪያው መኖር አለባቸው። ያንን አሁንም እንደዛ አይደለም። ያው አማካሪዎች ይኖራሉ አመራሩ ሁል ጊዜ እኔ አትሌት መሆን አለበት። አትሌትን ለአትሌት የሚያውቀው ነው። አሁን ደራርቶ የመጣች ሰዓት ከኃይሌ እና ደራርቶ ኃይሌ መጀመሪያ እንደመጣ ምንድን ነው እያደረገ እንትን እያደረገ የመጣው ይሄ በተለይ የዶፒንግ እንትኖ በጣም ማናጀር ከመብዛታቸው የተነሳ መጥፎ ስም ለሚያሰጣት ነገር ሀገራችን ላይ ያ ነገር እየገባ ወሬ መወራት ጀመረ። አውቶማቲካል ኃይሌ እንደገባ ያደረገው እዛ እንትኑ እንዲቋቋም ጣቢያው እንዲቋቋም ተደርጎ መጀመሪያ ምርመራ እዛው መደረግ ያ ነገር ሲፈጠር ጠፋ። ወዲያውኑ ሁሉ ነገር እንትኖቹም የነዚህም አጓጉል ማናጀር የነበሩትም እነሱም ተባረሩ፣ ወጡ፣ ያጥሩ ሄደ። ብዙ የቆየም አይመስለኝም ኃይሌ ከዛ በኋላ የሆነ ቦታ ላይ ምንድን የተፈጠረ ነገር አላውቅም። እሱም አንድ እኔም ቁጭ ብዬን ልክ እንደዚሁ በዜና ነው ያየው እሱ በቃ ሪዛይን አድርግ ያለው ሲል ደግሞ ያው ደራርቱ ተከተለች። በዛ ሰዓት የነበሩትን ትልልቅ የነበሩ የምንሰማው የነመስ የነ ቀነኒሳን ስለዚህ እንደዚህ ስም የነሱ ብቻ ነበር ከድሮ ጀምሮ የመጣው ልክ እነሱ ደግሞ እንደመጡ አዳዲሶቹ ተተኩ። አዲስ ልጆች መጡ፣ በጣም ብዙ ከስር ጀምሮ መጡ። አሁንም የአመራሩ ችግሩ ጠቅላላ እንዳልከው እንደ አንድ በአንድ አሰልጣኝ መመራት ናሽናል ቲሞ መኖር የዛ ችግር ነው እንትን ያደረገው አትሌቱን እንደዚህ እንደልቡ ለብየብቻው እንዲሄድ ማናጀር መብዛቱ፣ ማናጀሮችን፣ አጓጉል ማናጀሮች ካሉ ፈቃድ አለመስጠት፣ ማባረር ትልቅ ስም እንትን ያላቸው ለእነሱ አትሌቱን እኮ ማድረግም ይቻላል። ከመጃ ያው ሁላ ግን ተሰጣቸው እንዳልከው ለማናጀሮች ተሰጠ ያ ነገር፣ ይሄን ነገር ፈጠረ። በእኔ አስተሳሰብ ይሄ ነው የሚመስል። ግን አመራሩ ላይ ከአትሌት ከተነሳ እንትን ነው የሚሆነ። ለአትሌቱ የሚያቅለት ብዙ ብዙ ብዙ ችግር አለ። ያንን አትሌት የሚያቅለት አትሌት ሲሆን እንዳልከው ግን ትልቅ አማካሪ ግዴታ አብሮት ሊኖር ይገባል። ከንትን በላይ ለሆነ ከመጠን በላይ ለሆነ ችግር እሱ የማይፈታውን ችግር አብሮ ለመፍታት እንደ አማካሪ ለሁሉም እንደሚንተ አድርጎ በዚህ መቀጠር፣ ግን ናሽናል ቲሙን ማቆም ትልቅ ትልቅ መፍትሄ ነው ብዬ አስባለሁ።